ሜላና አብርሃም አንድ ላይ ሆነው ይህን ሴራ የሚያሴሩት ገባሽ? ይሄን ነገር ስለምሰማ ነው። ነገር ቤተሰብ ጉድ ጉድ ጉድ ነው የምሰሙት። ጉድ እኔ እኔ እኔ አላውቅም ብቻ ምን ብዬ እንደምነግራችሁ ቤተሰብ አላውቅም ብቻ አብርሃም ለምን እንደሚያስመስል፣ ለምን ሩታ ላይ እንደሚያስመስል፣ ለምን የውሸት ጨዋታ እንደሚጫወት ነው የተደረሰበት። ከሄርሜላ ጋር ምንም ነገር የለኝም ከሩታ ጋር ነው እኔ መወዳት ማፈቃት ያለው ውሸታም ነው። ሄርሜላና አብርሽ አንድ ክላስ እንዳሉ ነው ወሬ ደረሰኝ። አንድ ክላስ ላይ እንዳሉ፣ ለምን እሱ ወንድ ከሆነ ወንድ ከሆነ ለምን ብቻውን ክላስ ይዘው ወይም እዛ ከሆነ ለምን እናቱ ጋር አይቀመጥም? ክላስ ምን ያሳዘው የድሮ ቤታቸው አለ አይደል? እንዴ የራሱ ክላስ አለ አይደል? እንዴ እዛ አይቀመጥም? ለምን እሱ ከሄርሜላ ጋር መሆንስ ከሄርሜላ ጋር በጣም እየተመካከሉ እንደሆነ አገር ለቀው እንደሚሄዱ በጣም ብዙ ብዙ ነገር ነው የተሰማ ያለው። ይህን ስለሰማች ነው ሩታ ይሄን ነገር እየተናገረች ያለች። እኔ እንደውም አዲስ ነገር አዲስ አዲስ እድል ትስጠውና ትሞክረው ብዬ ነበር። ግን የሚያስፈልግ ነገር ለምን ይሄን ነገር ትሰማላችሁ? ይህን ጉድ ስሙ ቤተሰብ፣ ይህን ጉድ ስሙ፣ ብቻ ስሙ፣ ምን እንደምትለኝ ስሙ። ብቻ ስሙና እናንተ ራሳችሁ መናገር ትችላላችሁ። ይህን ቪዲዮ ግን በደንብ አድርጋችሁ ላይክ አድርጉ እሺ፣ ቤተሰብ በደንብ ላይክ ያስፈልጓል። ውዶች፣ የሚፍቅሮች የጨረቃም የግሬስ ፋሚሊዎች እሺ፣ በደንብ ላይክ ሰብስክራይብ አድርጉ። ታነሰዋኖች ደሞ ጤና ሁሉ አማን አለን ማሪቱ ማሪቱ ነው አስምሽ። እና እንዴት ነሽ ታዲያ? ያው አንዳንድ ጥያቄሽ ጠይቅሽ ነበር ያው ቅድም እንደደወልኩልሽ በኋላ ደው በኋላ ደው ይልኝ ስላልሽ አዎ አዎ አረበናች ምንድን ነው የሚፈጠረው? ያለው ነገር ቆይ ምን መሰለ፣ አሁን እየተፈጠረ ያለው ነገር ያው ሩታና አብርሃም እያየሽ ከሆነ እየተከታተላቸው ከሆነ እንግዲህ አብርሃም በጣም ላይ ድራማ እየሰራባት ነው ያለው ገባሽ? ምክንያቱም እሱ በቃ ትክክለኛ ውሳኔ ላይ እየወሰነ አደለም ያለው። ሩታን ሳይ ሩታን ይላል፣ ከዛ ችክር ሲሆን ደግሞ ሄርሜላ ይላል። ምንም በቃ የሱ ውሳኔ ማን እንደሚፈልግ ከማን ጋ መሆን እንደሚፈልግ ልናውቅ አልቻልንም። እና ያው ሩታ ደግሞ በእንደዚህ ነገር እየተበሳጨች ነው ያለችው። አሁን ደግሞ እንደውም ይባስ ብሎ ልጅና ሳይኝ ምናምን እያላት ከእልክ ነው አለች። እሷን ከሀገር ሊወጣ እያሰበ ነው። አሁን እነሱ ሴራ እያሴሩበት ነው እያሴሩባት ነው ማለት ነው። እየተነጋገሩ ሄርሜላ እና አብርሃም አንድ ላይ ሆነው ነው እንግዲህ በቃ ሴራ የሚያሴሩት ገባሽ አ፣ ይሄን ነገር ስለምሰማ ነው። እሷም እንደዚህ አዎ፣ እሷ ደግሞ ይሄ ነገር በቃ ይታጠራጠራት ስለሆነ ብዙ በነሱ ደስተኛ አይደለችም፣ ባለው ነገር ገባች። ኦኬ። እሱም ቢወዳት እና ቢያፈቅራት ነው ነው እኮ ሄርሜላ። ሲቲ እኮ አንድ ቀን እንኳን ውድ አለ ምናምን ብሏት አያውቅም፣ ፍቅሩን ገልጾላት አያውቅም ለሩጣ አያውቅም። አዎ እሱማ እና ግን ምንድን ነው ምን እሱ አሁን ልጄን አሳይኝ ነው የሚላትኝ፣ እሷ ደግሞ ፍቃደኛ አይደለችም ልጇን ለማሳየት። እሱ ከሀገር ለመውጣት ምናምን እያሰበ ነው እና ቆይሽ ክላስ አብሮ ነው እሱ እናቱ አባቱ ቤት እያለ ክላስ ተከ እንትን ሆቴል ተከራይቶ ከሄርሜላ ጋር ነው ምናምን የአይን አማኞች ያዩ አሉ የሚባል ነው። ነው እንዴ ነገር አሁን እንግዲህ እንደዛ እኔ እንደዛ አይነት ወሬ ሰምቻለሁ፣ ግን ያው እኔ በአይኔ ካላየው ድረስ እንኳን ለማውራት እርግጠኛ አይደለሁኝም። ያው እንደዛ እየተባለ ይወራል፣ ግን እኔ ለጊዜው እንደዚህ አይነት ምትንስጠ እንኳን አልገባሁኝም፣ አላየኋቸውም። በእርግጥ ግን ያው ሁኔታቸው ያስመስላል ሁኔታቸው በጣም ከባድ ነው። ከባድ ሁኔታ ላይ ነው ያሉትኝ እነሱ ፍቅር ላይ ናቸው እንዳትዪ ጠብ ላይ ናቸውም እንዳትዪ። የአብርሃም ነገር አልታወቀም ገና በግልጽ አብርሃም። ከባድ ሰው ነው በጣም እንደዚህ እንደምታዩ አይደለም፣ ከባድ ልጅ ነው። ፍላጎቱ ምን እንደሆነ ምንም አልታወቀም። ሩታም ያው ያ ነገር ነው መሰለኝ እያበሳጫት ያለው እና አሁን የወርቁ ነገርም የመኪናው ነገር ብዙዎቹ አረ እውነት አይደለም ውሸት ነው፣ እያሉ ነው ይሄ ነገር ማለት ነው። ውሸት ነው፣ ወርቁም ውሸት ነው፣ የመኪናውም ውሸት ነው ይላሉ። አይ እሱ እንኳን ውሸት አይደለም፣ ውሸት አይደለም። ግን ያው ምንሽ እሷ በቃ ደስተኛ አይደለችም። ደስተኛ ባልሆነችበት ነገር ላይ ደስተኛ ሆነ መቀበል ደግሞ አያስፈልግም። እሺ ጥርጣሬ ላይ ናት። ሙሉ ለሙሉ እሷ አሁን ልቧን ያሳመነችው አብርሃምና ሄርሜላ አብረው እንደሆኑ ነው። ገባሽ? እሺ እኔ ምልሽ ማለት ነው አንድ ጥያቄ ብቻችን ጥያቄ ግን በደንብ መልሽልኝ በእናትሽ ቆይ ልጁ ክርስትና ይነሳም እንዴ? ምንድነው ነገሩ? አልገባንም። ትላንትና አሁን ይዤሽ ልውጣ ምናምን ሲል ነበር። ወንድ ልጅ ከሆነ 80 ነው የሚባለው፣ 80 ቀን ነው የሚቀመጥ ወንድ ልጅ ሲባል፣ ወንድ ልጅ 40 ነው፣ 40 ነው፣ ሴት ልጅ 80 ነች። አ እኮ ክርስትና የለም ወይ? ይሄ ምንድን ነው? በጣም የውሶ ጥያቄ ነው ወይስ ምንድነው? ኦርቶዶክስ አይደሉም? ኦርቶዶክስ ነን ነው የሚሉት እንግዲህ እነሱ። እስካሁን ግን ክርስትና ወይስ ገና ነው? 40 ቀን አልሞላትም እንዴ አይ እየደረሰ ነው፣ ግን ያው ክርስትና ምናምን ገና ንግግር ላይ ናቸው። እነሱ ጋር መሸኝ ነው ክርስትና ምኮ መወሰን አልተቻለን። በጣም እያየሽ በቃ ከእርግዝና አንስቶች ከወለደችበት ሰዓት ምንም አይነት በቃ ደስታ የላቸውም። ሁሌ ጠብ ነው። እና አንቺ ደግሞ ሰላምና ስቅርቶኝ ነው ክርስትና ምንም ሁሉ ነገር ብታስብ የምችው ልክንሱ ልክን እና ያው በመሀላቸው አሁን ትንሽ ግጭት ስላለ ገና እንግዲህ እንግዲህ በሂደት የምናየው ነገር ይሆናል እንግዲህ በጣም አመሰግናለሁ። እሺ እህቴ በጣም ነው ማመሰግነው ይህን ነገር ስለነገርሽኝ። ታንክ ዩ። አይ አይ አብርሃምና ሩታ ነገር ግን አብርሃም ሴረኛ ነው። እኔ እኔ አብርሃም አላም ነው እውነት አንዳንዴ ያናድደኛል። ለሩታ ለሚያደርጋት ስራ ያናዳል። እንጃ ብቻ መልካሙን ያሰማን ነው ምለው